የሁሉ ፈጣሪ የሆነው አምላክ ያመሰግኑታል፣ ለቀጣይ ዓመት ደግሞ ይለምኑበታል። የኢሬቻ በዓል በዓሉ በኦሮሞ ሕዝብ ዘንድ በታላቅ ድምቀት የሚከበር ሲሆን አሁን አሁን በርካታ ኢትዮጵያውያንና የውጭ ዜጎች እየተሳተፉ የህብረ ብሔራዊነት መገለጫ እየሆነ ይገኛል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን እሬቻ የሰላም የፍቅር የእርቅ የአብሮነት የወንድማማችነትና የእህታማማችነት መገለጫ በዓላችን በመሆኑ በድምቀት እንዲከበርና እሴቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ ወጣቶችና የስፖርት ቤተሰቦች ሀላፊነታችን ልንወጣ ይገባል ብለዋል ታላቁን የእሬቻ በዓል ለማክበር የሚያስችለንን መደላድል ፈጥረን ዛሬ ደግሞ ከተማችን አዲስ አበባ ከተማችን ሸገር ከተማ እንግዶቿን ተቀብላ የምታስተናግድበትን አቅምና ብቃት በፈጠርንበት ማግስት እነዚህን የእኛን እድገት የማይመቹ የባንዳና ባዳን አንገት በሚያስደፋ መንገድ ስላጠናቀቅን እንኳን ደስ ያላችሁ እንኳን ደስ ያለን ማለት ትፈልጋለሁ። የሁነቱ ተሳታፊዎች የአካል ብቃት እንቅስቃሴው ከበዓሉ ባሻገር አብሮነትን ያጠናክራል ይላሉ። ኢሬቻና ስፖርት እንግዲህ ሁለቱም የፍቅር መገለጫ ብዙ ሰዎች ወጥተው የሚገናኙበት በሰላም በፍቅር የሚያሳልፉበት እንደመሆኑ መጠን ፍቅራችንን፣ ሰላማችንን እንግዳ ለመቀበል መዘጋጀታችንን ሁለቱ ክፍለ ከተሞች ዛሬ አንድ ላይ በመሆን ለማክበር ነው ማለት ነው። የተዘጋጀ ነው ሁሉም እዚህ ወጣት ያለ በጸጥታ በኩል ያለ ሁሉም ሰው ተዘጋጅቶ ሕብረተሰቡን ለመቀበል ያለውን ነገር አዘጋጅቶ ለአብሮ ለመብላት ለመጨፈር ለመደሰት ተዘጋጅተዋል ብያል። ለሁላችንም መልካም በዓል እንደሆነ እና ያው እሬቻ ባህል ብሔር ምናምን አይልም አይከፋፈልም እና ሁሉንም ማቀፍ ነው ሁሉንም ብሔር ያቅፋል እና ሁሉም ባለበት ያከብራል ማለት ነው። የዚህ ፕሮግራም ዋና ዓላማ የሁለቱን ከተማ አስተዳደሮች ግንኙነት ማጠናከርና አጠቃላይ ከኢሬቻ በዓል ጋር ተይዞ በሰላም በፍቅር፣ በአንድነት በሀገር አቀፍ ደረጃ በተደራጀ መልኩ ቀጣይ በዓሉን የምናከብርበት እና የምናስብበት ቀን ነው ማለት ነው። የኢሬቻ በዓልን በድምቀትና በሰላም እንዲከበር ለማድረግ የሚመጡ እንግዶችን የሚቀበሉና የሚያስተናግዱ ከአምስት ሺህ በላይ የመዲና ወጣቶችና የስፖርት ቤተሰቦች መዘጋጀታቸውን የቢሮ ኃላፊ ገልጸዋል። በተለይም የኢሬቻ በዓልን ለመታደም የሚመጡ ዜጎቻችንን የከተማችን ወጣቶች ከ500 ሺህ በላይ የሚሆኑ በውይይት በማወያየት በብሎክ፣ በወረዳ፣ በክፍለ ከተማ እንዲሁም ከሸገር አዋሳኝ ክፍለ ከተሞችና ከሸገር ከተማ ጋር በመሆን በርካታ መድረኮችን በመፍጠር ስምሪት ሰጥተናል። ኢትዮጵያዊ ጫዊነቱን አብሮነቱን በሚገልጽ የእንግዳ አቀባበል ጽዱና ሳቢ ማራኪ የሆኑ መቀበያዎችንም ጭምር ያዘጋጀን ወገኖቻችን በሚመጡበት ወቅትም አስፈላጊውን ድጋፍ ሁሉ ለማድረግ የተዘጋጀ መሆናችንን ለመግለጽ ነው። የኮዬ ፈጬ ክፍለ ከተማ ዋና አስተዳዳሪ አቶ ኩመላ ሄርጳ በበኩላቸው ከተለያዩ ክልሎችና ከኦሮሚያ የሚመጡ እንግዶቻችን ተቀብለን በጥሩ ሁኔታ ለማስተናገድ ተዘጋጅተናል ብለዋል። ረቸኛ በረከና ከበጁ ጣፍ ጀለቡልቲራካሴ ሶቺ ጉዳ ጎኔ ከንጅሩ የዘንድሮን የኢሬቻ በዓል ለማክበር አስቀድመን በርካታ ዝግጅቶችን አድርገናል። ከነዚህ መካከል በሸገር ከተማ ደረጃ የኢሬቻ በዓልን በማስመልከት ኮዬ ፈጬ ላይ ለአንድ ሳምንት የተለያዩ መርሃ ግብሮችን አካሂደናል። ዛሬ ያካሄድ ነው የማስስፖርት ከእነዚህ ውስጥ አንዱ ሲሆን ሐሙስና አርብ ምሽትም በተመሳሳይ ታዋቂ አርቲስቶች የሚሳተፉበት የሙዚቃ ድግስና የእንግዶች አቀባበል መርሃ ግብር ይኖረናል። ከተለያዩ ክልሎችና ከኦሮሚያም የሚመጡ እንግዶቻችንን ተቀብለን ከጥሩ መስተንግዶ ጋር እኛ ጋር እንዲያርፉ እናደርጋለን። ወሊገለ ኩታሌ ኦሮሚያ አራ ኩታብ ያራ ነሞኒ ዱፋን ንወጅኒ ምብሩ ገልጋለ። የ2018 ኢሬቻ በዓል መስከረም 24 ሆረ ፍንፍኔ በአዲስ አበባ ሲከበር በማግስቱ መስከረም 25 ላይ ደግሞ ሆራ አርሰዲ በቢሾፍት ከተማ በድምቀት የሚከበር ይሆናል።